ጥያቄ ና ይስጥልን። ውድና የተከበራችሁ የንቁ ሚዲያ ቤተሰቦቻችን፣ እንደምንሰነበታችሁ። ይህ የዕለተ ሰኞ ንቁ ዜናችን ነው። ከዜናዎች ጋር አድና ተስፋዬ ነኝ። አብራችሁን ቆዩ። ሀገር አቀፍ የጉባኤ ቤት መምህራንና ሊቃውንት ቤተ ክርስቲያን የምክክር ጉባኤ በቅዱስ ፓትርያርኩ በጸሎተ ቡራኬ ተጀምረዋል። ዲያቆን ኢሳያስ ዝርዝር አለው። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የጽራ ተዋህዶ አዳራሽ በመካሄድ ላይ የሚገኘው የዝክሬ ኒቅያ የሊቃውንት ጉባኤን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በጸሎት ከፍተዋል። በምክክር ጉባኤው ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስን ጨምሮ ብፁዓን አበው ሊቃነ ጳጳሳት የመንበረ ታሪክ ጠቅላይ ቤተ ክህነት የስራ ኃላፊዎችና ከመላው ኢትዮጵያ የተሰባሰቡ ሊቃውንት ታድመውበታል። ሀገር አቀፉ የጉባኤ ቤት መምህራንና ሊቃውንተ ቤተ ክርስቲያን የምክክር ጉባኤ በዛሬው ዕለት በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ዘኢትዮጵያ ርዕሰ ሊቃነ ጳጳሳት ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ጸሎትና ቡራኬ ዛሬ ማለዳ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽራት ዋዶ አዳራሽ የጀመረ ሲሆን በማስከፈቻ መርሃ ግብሩ ሰፋ ያለ ንግግርና ማሳሰቢያ ያቀረቡት ቅዱስ ፓትራሪኩም በቤተ ክርስቲያኒቱ ካሉ ሁሉም አህጉረ ስብከቶች ለተሰበሰቡት ሊቃውንት የእንኳን ደህና መጣችሁ መልእክት አስተላልፈዋል። ቅዱስ ፓትራሪኩ በጉባኤው ለተሰበሰቡ ሊቃውንት ተጨማሪ ካስተላለፏቸው መልእክቶች መካከልም የቤተ ክርስቲያንን ስርዓት አስተምሮ ዶግማና ቀኖና ጠብቆ የማስጠበቅ ኃላፊነት የናንተ ነው ሲሉ ለተሰብሳቢዎች ገልጸዋል። ቤተ ክርስቲያንን እኛ ካልጠበቅን ማንም ሊጠብቅ አይችልም። በተለይም በዚህ ወቅት ሁሉም የማህበራዊ ሚዲያ ተጠቃሚ እንደመሆኑ መጠን በቤተ ቤተክርስቲያን ላይ ምላሱን ያላሾለ የለም ያሉት ቅዱስ ፓትርያርኩም የቤተክርስቲያኒቱን ሕልውና ልዕልና ቅድስናና ክብር የመጠበቅ ኃላፊነት የሁሉም አማኝ ቢሆንም የመጀመሪያውን ድርሻ የሚወስዱት ግን ሊቃውንተ ቤተክርስቲያን እናንተ ናችሁ ሲሉ ገልጸዋል። የቅዱሳት መጻሕፍትን ጥራት በተመለከተም በሊቃውንት ጉባኤ ሳይመረመር የሚጻፍ መጽሐፍ መኖር የለበትም ያሉት ቅዱስ ፓትርያርኩም ከአሁን ቀደም የተጣመመ ጽሑፍ ካለም መስተካከል አለበት ሲሉ አባታዊ መመሪያ ሰጥተዋል። ቅዱስ ፓትርያርኩ አክለውም በስህተት ትምህርት ከግብት ከእውነት መንገድ ወጥቶ ለሚባዝነው ወጣት መንገዱን እንዳይስትና ሃይማኖትን እንዲያውቅ ሊቃውንት ማስተማርና መጠበቅ ይጠበቅባችኋል ሲሉ አሳስበዋል። በመጨረሻም ለህልውናችን ስንል ቤተ ክርስቲያኒቱን እንጠብቅ፣ ቤተ ክርስቲያን ከሌለች እኛም የለንም፣ የቤተ ክርስቲያን ህልውና የእኛም ህልውና ነው ሲሉ የገለጹት ቅዱስ ፓትርያርኩም ቀጣዩ የውይይት ጊዜን እግዚአብሔር ይባርክላችሁ ሲሉ የመክፈቻ ንግግራቸውን ቋጭተዋል። የሐዋርያዊ ጉዞ በአራቱ ሞለጋሉክ ሳምንቱን በመግባረ ሰናይ ስራ ማሳለፉን ገለጸ። ዲያቆን ኢሳያስ ዝርዝራለው በብፁዕ አቡነ ሩፋኤል የቄለም ወለጋ፣ የምዕራብ ወለጋ፣ የምስራቅ ወለጋ፣ የሆሮ ጉድሉ ወለጋ፣ የቤንሻንጉል ጉሙዝ አሶሳ፣ የጋምቤላ ክልልና የደቡብ ሱዳን አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሰላምና ልማት አምባሳደር፣ የሃይማኖት ተቋማት ጉባኤ ሰብሳቢ የሚመራው ልኡክ በሀገረ ስብከቱ ስር በሚገኙ የገጠር አብያተ ክርስቲያናትን ተደራሽ ከማድረግ ባሻገር የትንሣኤን በዓል አስመልክቶ ነዳያንን ጎብኝተዋል። በብፁነታቸው መሪነት ከትንሣኤ በዓል አንስቶ እስከ ዳግም ትንሣኤ የተለያዩ አብያተ ክርስቲያናትን በመባረክና ተደራቢ ጽላቶችን በማስገባት በአንፊሎ ወረዳ የሚገኙትን በአንፊሎ ቅዱስ በዓለ ወልድ፣ በአንፊሎ ቅዱስ ገብርኤል፣ በኤነቼቅ ኢየሱስ፣ በዱሊ ቅዱስ ገብርኤል፣ በዶላ ቅድስተ ማርያም በመዘዋወር ትምህርተ ወንጌል በመስጠት አንድ ሲኖዶስ፣ አንድ ፓትርያሪክ፣ አንድ ቤተ ክህነት በማለት መዋቅር የማስጠበቅ ስራ እየሰራ የቆየ ሲሆን እንዲሁም የትንሳኤ ይህን በዓል ምክንያት በማድረግ ለነዳያን በገር ጄዳ አቡነ ገብረ መንፈስ ቅዱስ አንድ በደምቢ ዶሎ መንበረ ጵጵስና ሁለት በሬዎች ፍሪዳ በመጣል ነዳያንን መግበዋል። ይህ የምግባረ ሰናይ ስራ ተቋዳሽ የሆኑት ይህን የምግባረ ሰናይ ስራ ተቋዳሽ የሆኑት አቅመ ደካሞችና ወላጅ አልባዎች በዓሉን በደስታ እያሳለፉ እንደሆነ ተናግረዋል። በመቀጠልም ይህ የምግባረሰናይ ሰናይ ስራና ሐዋርያዊ ጉዞ በአራቱም ወለጋዎች እየቀጠለ እንደሚገኝ የሀገረ ስብከቱ ህዝብ ግንኙነት ክፍል ገልጸዋል። በየመንና በኢራን የሚኖሩ ኢትዮጵያውያን ለመደገፍ ብፁዕ አቡነ ዲሜጥሮስ የኢፌዴሪ መልእክተኛ ዋና አምባሳደር ከሆኑት ከሳይፍ አይሊጋ ተወያዩ። ተጨማሪ አለ። በየመን እና በኢራን የሚኖሩ ኢትዮጵያውያን ለመደገፍና እና ለማጠናከር በዛሬ ሁለት ውይይት መካሄዱን ማዕዶት የሊባኖስ የተባበሩት የተባበሩት አረብ ኤምሬት የመካከለኛው ምስራቅ ሀገረ ስብከት ሚዲያ አስታውቋል። ብጹዕ አቡነ ዲሜጥሮስ የሊባኖስ እና የተባበሩት አረብ ኤምሬት የመካከለኛው ምስራቅ በቀጠሮና በኢራንና እና በየመን የኢፌዴሪ ልዩ መልክተኛ ባለስልጣን አምባሳደር ከሆኑት ከፈይሳል አሊልጋ ማዋይታቸው ተገለጸ። በውይይታቸው በተለይ በቀጠሮ በየመን እና በኢራን የሚኖሩ ኢትዮጵያውያን ዜጎችን በተለያየ ጉዳዮች ዙሪያ። መደገፍና እና ለማጠናከር እንዲሁም ከበቀጠሮ ዱሃ ቅድስት ስላሴ ቤተክርስቲያን ጋር በጋራ ትብብር ለመስራት ምክክርም አድርገዋል። ሊቀ ጳጳስ ብፁዕ አቡነ ኤልያስ በአርባ ምንጭ ከተማ ለሚገኙ ለአምስት አድባራት በዓላት ማክበሪያ ቦታ አውንታዊ ምላሽ ለሰጡ ለመንግስት ስራ ኃላፊዎች በውበቴ ኢንተርናሽናል ሆቴል የምስገና ፕሮግራም አካሄደ። ዲያቆን ኢሳያስ ዝርዝራለሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በጋሞና አካባቢው ዞኖች ሀገረ ስብከትም በአርባ ምንጭ ደብረ ኢየወርቅ ቅዱስ ሩፋኤል ቤተክርስቲያን አዲስ ለሚገነባው ህንጻ ቤተክርስቲያን ብፁሕ አቡነ ኤልያስ የጋሞና አካባቢው ጎፋና ባስኬቶ አህጉረ ስብከት ሊቀጳጳስም የቅዱስ ሲኖዶስ አባል በትላንትናው ዕለት ሚያዚያ 19 ቀን 2017 ዓም ተገኝተው የመሰረት ድንጋይ አስቀምጠዋል። በዕለቱ ብፁዕነታቸውን ጨምሮ የጋሞና አካባቢው ዞኖች ሀገረ ስብከት ዋ። ጎፋና ስራ አስኪያጅ ና ቀስዩማን ቀሲስ ሳሙኤል መኮንን፣ የጎፋና ባስኬቶ ሀገረ ስብከት ስራ አስኪያጅ መጋቤ ሰና ያዕቆብ ደስታ፣ የሀገረ ስብከቱ ዋና ጸሐፊ ና ህዝብ ግንኙነት ክፍል ኃላፊ መላከ ልዑል ቃለ ጽድቅ አበጀ፣ የሀገረ ስብከቱ ሂሳብ ክፍል ኃላፊ መላከ ገነት ባየ ደምለው፣ የሀገረ ስብከቱ ሰበካ ጉባኤ ማደራጃ ክፍል ኃላፊ አባ ወልደ ትንሣኤ፣ የደብረ መድኃኒት መድኃኔ ዓለም ካቴድራል ና የደብረ ኢዮብ ቅዱስ ሩፋኤል የሁለቱ አድባራት ዋና አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ የሰበካ ጉባኤ አባ አባላት የሰንበት ተማሪዎች፣ ዘማሪያን እንዲሁም በርካታ ቁጥር ያለው ማህበረ ምእመናን በተገኙበት በድምቀት ተከናውኗል። በመጨረሻም በብፁዕነታቸው ቡራኬና ቃለ ምዕዳን ከተሰጠ በኋላ መርሃ ግብሩ በጸሎት ተዘግቷል። ፍኖተ ጽድቅ ጠቅላላ ማህበር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መገናኛ ብዙሃን የተሰጠውን የአየር ሰዓት እገዳ አቋረጠ። ተጨማሪ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ብዙኃን መገናኛ አገልግሎት ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር የአየር ሰዓት አጋርቶ የነበረ መሆኑ ይታወቃል። ነገር ግን እመቤታችን ቤዛ አይደለችም የሚለውን ከቤተ ክርስቲያን አስተምሮ ውጭ የሆነ ትምህርት በፍኖተ ጽድቅ ሚዲያ የዩቲዩብ ገጽ በማስተላለፍ ተከትሎ የድርጅቱን አስተዳደር ጉባኤ ሚያዝያ 16 ቀን 2017 ዓ ምት በጉዳዩ ላይ በአካሄደው ጉባኤ በቀጣይ የቅዱስ ሲኖዶስ ውሳኔ እስኪሰጥበት ድረስ ለማህበሩ ተሰጥቶ የነበረው የአየር ሰዓት እገዳ እንዲቋረጥ ውሳኔ አስተላልፈዋል። ነገር ግን እመቤታችን ቤዛ አይደለችም የሚለውን ከቤተ ክርስቲያን አስተምሮ ውጭ የሆነ ትምህርት በፍኖተ ጽድቅ ሚዲያ የዩቲዩብ ገጽ ማስተላለፉን ተከትሎ የድርጅቱ አስተዳደር ጉባኤ ሚያዝያ 16 ቀን 2017 ዓመተ ምህረት በ በጉዳዩ ላይ ባካሄደው ጉባኤ በቀጣይ የቅዱስ ሲኖዶስ ውሳኔ እስኪሰጥበት ድረስ ለማህበሩ ተሰጥቶ የነበረው የአየር ሰዓት በግድ እንዲቋረጥ ውሳኔም አስተላልፏል። ሚያዝያ 20 ቀን 2017 ዓ ም ከንቁ ሚዲያ ያደረስላችሁ ዜናዎች እንን ይመስሉ ነበረ። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን ከወዲሁ ተሰናበትናችሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቻር ሰንብቱ።